ሰላም አሌይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ ወድ ሀገር ልጆች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱላ። እናንተ እንዴት ናችሁ? በያላችሁበት የአለም ዳርቻ ሰላማችሁ ብዙ ሲተርፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ። እንግዲህ ኢትዮጵያ ስንገባ ራስ በራሳችን መበረታት አለብን። አበረታቱኝ ቻናሌን እስኪ ትንሽ ሰብስክራይብ ከፍ እንዲል አድርጉኝ ማለት ነው። በተረፈ እንዴት ናቸው? ሁላችሁም ለሀገራችሁ በሰላም ያብቃችሁ። ሮመዳን ስራ እንዴት ይዟችኋል? ያው አረብ ሀገር እንግዲህ የታወቀ ነው። የሮመዳን ስራ በጣም ይበዛል፣ ከአቅም በላይ ነው። ሮመዳን መምጣቱ ደስ ሲለን፣ ስራውን ደግሞ በጣም እንማረረዋለን። ያነ ማለት ደግሞ በጣም ያው አረብ ሀገር ስንሆን ስራ ስለሚበዛብን ነው። እንግዲህ ሁላችሁንም አላህ ይገዛችሁ ብያለሁ። እኛ ብሽሩ፣ ጠንክሩ እና ነገ ሌላ ቀን ነው። ያው ዛሬ የደከምንበት ነገር ደግሞ ጥሩ ደረጃ ስለምንደርስ እንደዚህ ተስፋ እያደረግን መበረታታት ነው። ራስ በራሳችን ከምንም በላይ ደግሞ መበረታታት አለብን። አይዟችሁ ሀገሬ ልጆች። እንግዲህ እኔ ዛሬ ያው ኩኪስ ልሰራ፣ ይኸው እንግዲህ እየዳመጥኩ ነው ማለት ነው ትዝ ብሎኝ ለምን ትንሽ ቪዲዮ ለቆር እንትን ብዬ ቀርጬ ያለቅላቸውን ብዬ ነው። ይሄ እንግዲህ ለፍጡር ማፍጠሪያ ኩኪስ እየሰራሁ ነው። አብረን እንስራ ውድ የሀገሬ ልጆች፣ ቻናሊን አሳድጉልኝ ማለት ነው። እና አገራችን ያው ደስ ይላል። ሁላችሁም ለሀገራችሁ ያብቃችሁ። በነገራችን ላይ እዛ ሆነን የሚወራው እና እዚህ ሆናችሁ መታችሁ የምታወት በጣም ልዩነት አለው። ሀቂቃታል እኔ እንደ ራሴ ሁላችሁንም እንደ እህትነቴም እንዳየሁትም የምመክራችሁ መታችሁ ቤተሰቦቻችሁን ሀገራችሁን አይታችሁ ያለውን ነገር በአይናችሁ ስታዩ ሁሉ ነገር ያወሩላችሁና እዚህ የምታዩት በጣም ልዩነት አለው። እኔ እንደዛ ሆኖ ስላገኘሁት እናንተም መታችሁ ያው ይሄ ናፈቆቻችሁን ቤተሰቦች ናፍቆታችሁን አውጥታችሁ ያለውን ነገር አይታችሁ ተመልሳችሁ ደግሞ መሄድ ትችላላችሁ ማለት ነው። እና ምንም ያሰራ ነገር የለው። ኢትዮጵያ ኑሮ ውድ ነው ኑሮ ውድ ነው አትምጡ ምናምን የሚል ሰው አለ አሁን ብዙ ሰው ማለት ነው። ግን ኑሮ ውድ ቢሆንም እንደውም እዛ ከምንኖረው ሀቂቀተን እዚህ ያሉ ናቸው ከልብስ ልብስ መርጠው ለብሰው ፋሽን ተከትለው በቃ ምንም የጎደለባቸው ነገር የለኛስ። እንደውም በስደት እርሜያችን ልጅነታችን ሁሉ ነገሩ አልቋል። ግን እነሱ ዝንጥ ብለው ነው የሚኖሩት። ከእጅ ወዳፍ ምንም ማንም አቶ ተቸግሮ የሚኖር የለም፣ ሳይበላ የሚያድር የለም። እና ኑሮ ቢወደድም ምንም ሰው ሰላም ነው እንጂ የናፈቀው ኑሮውን አውቆት እየኖረ ነው። ስለዚህ አትፍሩ አብዛኛው ሰው አሁን ወይኔ ኑሮ ውድነት ብለዋል፣ እና እንዴት ብለን ሀገራችን ልንገባ ነው? ኑሮ ውድነት ስላለ መግባት አንችልም፣ ኑሮ ውድነት ስላለ በቃ ይቅርብን። እስከ መቼ ስደት? እስከ መቼ ሁል ጊዜ ዘላለም ስደት? መቼም አንኖርም። እና መታችሁ ያለውን ሁኔታ አይታችሁ መመለስ ትችላላችሁ፣ በእርግጠኝነት እዚህ መታችሁ ስታዩት በጣም ነው የሚገርማችሁ። ዘመኖ የወሯችሁ እና እዚህ እናንተ መታችሁ ስታዩት በጣም ልዩነት አለውና መታችሁ ያለውን ነገር ብታወት አሪፍ ነው ብዬ ነው እንደ ራሴ የምመክረው። ኑሮውም ውድ ቢሆንም ምን ቢሆንም ምን ቢሆንም ለእኛ ዛ ስንሆን ነው እንጂ ኑሮ ውድነት የሚሉ ለራሳቸው ምንም ሳይመስላቸው ይኖራሉ። በእርግጥ ኑሮ ውድነት የለውም እያልኩ ሳይሆን ኑሮ ውድነት አለ፣ ኢትዮጵያ የታወቀ ነው። ግን ቢሆንም ደግሞ ሰው በቃ አውቆበት ኑሮውን በቃ እንደ አቅሙ ሁሉም ይኖራት እንደ ቤቱ እንደ አቅሙ ማለት ነው። ሰው እንደ ቤቱ እንጂ አይኖርም እንደ ጎረቤቱ ይባል የለ እንደዛ። ግን ቢሆንም ያንን ያህል የሚከበር ነገር አይደለም ማለት ነው። በአሁኑ ሰዓት ዋናው ጤና ነው እንጂ ማንኛውም ሰው ሰርቶ ራሱን ሳያሸንፍ የሚያደር የለም እና አትፍሩ። መጥታችሁ ሀገራችሁን ነው ምለው። እንግዲህ ለረመዳናችን ነኛ ደግሞ ፍጡር ላይ ኩኪስ እየጠበስኩ ነው። እስካሁን እየዳመጥኩ ነበረ ጓደኛዬ፣ ከአሁን እኔ እየዳመጥን ነበረ። እኔ ስዳመጥ እሷ ደግሞ እየቆረጠች ነበረ። አሁን ደግሞ ው እየጠበስን ነው ማለት ነው። እንደዚህ እያረግን ተጠብሳል። ፍጡር ላይ ደስ ይላል። ሮመዳን ከስንት ዓመት በኋላ ቤተሰቦች ጋር እያፈጠርኩ በጣም ደስ ነው የሚለው። ወላሂ ሀገር ላይ እኔ እንጃ ሮመዳን ሀገር ላይ በጣም ዲባቡ ምኑ ማታ ማታ ፊጥራው ስብስብ ብላችሁ አብራችሁ ቡና ስጠጡ ጎረቤቱ ተሰብስበው ምናምን በጣም ነው የሚያምረው። እና ሁላችሁንም ለሀገራችሁ ያብቃችሁ ብዬ ነው እኔ ደዋ አደርግላችሁ። ምክንያቱም ብዙ የተነፋፈቀ ቤተሰብ ስላለ መጥቶ መተያየቱ በጣም ደስ ይላል። ብፈልጉ ትቀመጣላችሁ፣ ካልፈለጋችሁ ደግሞ መሄድ ትችላላችሁ። ግን በቃ ያለውን ሁኔታችን መታችሁ። በተረፈ እንግዲህ ይቁ ጊዜ ነው። እንደዚህ እያረኩኝ እየጠባበስኩ ነው ለፍጡራችን ሌላም ነገር ያው ብዙ ነገር ሌላም ምሰራለሁ ግን ያው ትዝ አይለኝም። አብዛኛው መቀረጹና አልቀርጽም እንጂ ማለት ነው። እናንተ ደግሞ ማሳያችሁ ነገር ካላብሶ መርሳ ያላችሁ ልጆች እንደዚህ የምፈልጉት ነገር ማየት የምፈልጉ ከተማ ይህንን አሳይን ይህን አሳይኝ ማለት የምፈልጉት ነገር ካላችሁ ይህን ነገር አሳይኝ ብላችሁ ንገሩኝ። የምፈልጉትን ሂጅ ከተማ የቡፌ ዋጋ ሊሆን ይችላል፣ የቲቪ ዋጋ፣ የፊሪጅ ዋጋ፣ የምፈልጉትን የልብስ ዋጋ ሊሆን ይችላል። የምፈልጉት እናንተ ይህንን አሳይኝ የምትሉትን ከተማ ሂጄ ቀርጬ አሳያችኋለሁኝ። እናንተ ብቻ የዚህን ነገር አሳይን ብላችሁ ኮመንት ስር አስቀምጡ መልእክታችሁን። እኔ ደግሞ በእናንተ ባላችሁ መሰረት ሂጄ ቀርጬ አሳያችኋለሁኝ። ይላችኋለሁ ወደ ሀገሬ ልጆች። እና አበረታቶኛ አበረታቶኝ እስኪ ሰብስክራይብም የለኝም። ትንሽ ብቻ ከፍ እንደሌለኝ ብዙም ባይሆንም ትንሽ ከፍ እንደሌለኝ ትንሽ ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ አይከፈልበትም ማለት ነው። ሻለ ደግሞ እናንተ እንደዚህ ሼር ስታረጉ ዲ ስታበረታቶኝ፣ እኔ እንኳ ራሱ የመስራቱ ሞራል ይኖረኛል። ሁልጊዜ ማዳዳድስ ነገር እየቀረጽኩ ለእናንተ እናንተ አሳያችኋለሁኝ። ሀገር አገር ቤት የመፈልጉትን ነገር ማየት የመፈልጉትን ኮመንት ስራ አስቀምጡ። እኔም ባላችሁኝ መሰረት ለእናንተ ለማሳየት ዝግጁ ነኝ እላለሁ። በተረፈ እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ ባይ።